በግድ ማለት ነው። ስራም ቢሆን መገኘት የሌለብሽ ቦታ ላይ መገኘት ራስን ዝቅ አድርጎ ያስገኛል፣ እንደኔ ማለት ነው። ምክንያቱም እኛ ሁልጊዜ የምንፈልጋቸው እነሱ በፍቅር ሆነው በአንድነት ሆነው ያን የፍቅር የፍቅር ዘንባባ ሲያስቀስሙን ማየት ነበር እኛ የምንፈልገው። ግን በቡድን ስለተጎራበቱ አሁን ሁሉም በየፊናው እየሆነ ነው ይህንን ስብስብ ደግሞ ከእነሱ ማሀል አውጥቶ ፈጣሪ አንድ አድርጓቸው እንደ በፊቱ የሚወዳቸው ኦዲንስ ምንድን ነው በአንድነታቸውና ፍቅርን በሚሰጡበት ያ ቪዲዮ ስለሆነ የሚጠብቃቸው ኦዲንሱ እንደዛ እንዲሆን ተስፋ አደርጋለሁ። ፈጣሪ እርዳቸው። እሱ ነምልሽ አመሰግናለሁ። በቃይ ኤቲጂ የጨረሽ ማብራራት ሳይሆን ትጂ አመሰግናለሁ፣ ወድሻለሁ። እኔም ተረድቻለሁ። አንቺ ያሽሁን አሁን ደግሞ በደንብ ግን መርካቶ የተማርሹን ብቻ ነው የምታወሪ። የተማርሹን ብቻ ምንም ያስተምር እያንዳንዱ ማለት ነው። ቀቀት አያስፈልግም። የተማርሹ የተረዳሹ ነገር እዛ ላይ የተማርኩት ወይንም የተረዳሁት እኔ ከቡሩኬ ላይ የተረዳሁት ነገር የለም፣ የደነገጥኩት ነው እንጂ ከቡሩኬ ላይ ማለት ነው። ከቡሩኬ ላይ ደንግጫለሁ። ከነ ዳኒ ጋር ግን ራሴን አረጋግቻለሁ። ትምህርት የወሰድኩበት ነገር ምንም የለም። ራሴን አረጋግቻለሁ። ራሴን አረጋግቻለሁ ስልሽ ሶሲ መጣ በመጥበጧ ደስ ብሎኛል። እነ ረሙ ደግሞ እዛ ጋር ለመሆን የሌለበትን ነገር ስለተናገሩ ተደስቼበታለሁ እንጂ ምንም ትምህርት የወሰድኩበት ነገር የለም። በቃኝ። እሺ፣ ጨራሽ ዛራ ማብራራት ሳይሆን፣ ዛራ ማብራራት ሳይሆን ትምህርት የተቀበልሽበት ብቻ ይሄንን ነው ምንድነው? ኦኬ እኔ ትምህርት የተቀበልኩበት ነገር፣ ብዙን ብዙን አላወራም ቲጂ ብለዋለች። እኔ ግን አንድ ነገር መጨመር የምፈልገው ነገሮች እንደ ቀላል ተጀምረው ከባድ እንደሚሆኑ ተረድቻለሁኝ። ቀላል ነገር ነው ብለሽ የጀመርሽው ነገር ውስብስብ ውስጥና ከባድ ነገር ከባድ አደጋ ውስጥ እንደሚከት ተምሬበታለሁ። ሌላ ነገር ተይ ትጅ ተናግረዋለች። ይህንን ነው የማስተላልፈው። ምክንያቱም እንደ ቀላል ነገር ተብሎ የሆነ ነገር ይጀመርና ወደ ከባድ ነገር እንደሚሄድ በእነሱ ተምሬ ያለሁ። ስለዚህ በህይወቴ ላይ ቀላል ነገር ነው ብዬ እንዳልሳሳት ተምሬበታለሁ።

እኔ የተማርኩት አለ ብለሽ ነው? አይ፣ አንቺ እንደው ቀጥ ዝም ብለሽ አውሪታልሽ ለውረው ላውራው እንጂ የተማርኩ ስለማቃቸው ልጆቹን በእርኩስ መንፈስ የተጠጉ ስለሆኑ ፈጣሪ ያውጣል በቃቸው ወይ ያንቀጠቀጠኛ እነሱ ሳነሳ። እሺ፣ አመሰግናለሁ። እታክ እየተቀዳ ነው እንትን እንዳታደርጉ ሚስቅ ዛራ እና ሳሚራ ጥንቃቄ አርጉ። እታች ጫረቃ ወይ ነው ብላችሁ፣ ሳሚራ አይተሻለ ኮሜንት እየጻፍ ነበር። አሁን ይሄ ድምጽሽ ኦፊስ እዛ ጋር ሊቀዳ ነው። እንዴት ሳሚራ ጫረቃ እያልሽ ወይ ተቆርጠን በቃ ለራሴ ነው ትምህርት ወስጥበት፣ ለራሴ ወስጭበት አለኝ። ግን እኔ የማወራው ነገር የለኝም። ጨረቃ አለሽ አንቺ ጨረቃ። ሃይሚ ሃይሚ ማብራሪያ ሰጥታለች። አንድ ሁለት ቃል እንፈልጋለን። ማብራሪያ ሰጥታለች። እንትን አድርጊው ትንሽ ሁለት ደቂቃ ቅድም እኔም ቅድም መጀመሪያን ተናግረለው ማለት በብሩክ በኩል የተማርኩት እኔ እኔ እንዳየሁት ነው፣ በሌላ አይን ሳይሆን በራሴ አይን እንዳየሁት በብሩክ በኩል ሰውን በግድ እንደማንይዘው። ሁለት ደግሞ እኛ ኦዲየንሶችን እያስተማረ ነው እሱ፣ እኛ አልገባንም እንጂ ኦዲየንሶችን እያስተማረ ነው እሱ ለሚባለው ነገር ለሚሆነው ነገር ግድ እንደሌላቸው እየነገረን ነውና ተጠንቀቁ እያለ ነው። ሶስት ደግሞ ፎቶ በእንትን ብቻ በምንድነው በሚለቀቅልን ፎቶ ብቻ አምነን ነገሮችን እንደማ መወሰን እንደሌለብን እያስተማረን ነው። ምክንያቱም ዛሬ ጠዋት ምንም ሳረጋግጥ ነው እሱ ከእንቅልፌ ስነሳ ፎቶን አይቼ በቃ ብሎ ነው የመጣው። ልክ እኛ እንደምንለው ማለት ነው ልክ የሆነ ፎቶ ሲለቁ በቃ እንደዚህ ነው። ምናምን ማንላቸው ነገር የለም ወይ ማንሳደበው ነገር የለም። እና እሱን ለማሳየት ነው እኔ እንደ እኔ እንደተረዳሁት ነው እያልኩ ያለሁት። ወደነ ዳኒ ወደነ ሃይሚ ሲሄድ ደግሞ ሶስተኛ ማለት የማትፈለጊበት ቦታ ላይ መቆም ራሱ ምን ያህል ክብር እንደሚያሳጣ እያስተማሩ ነው። ምክንያቱም ይሄ ክብር ማጣት ነው። በነገሮች በሙሉ እንደዚህ መጨመላለቅ ማለት ክብር ማጣት ነው። ሲቀጥል ደግሞ የሌላ ሰው ሰው መንካት ሌላ ተቃውሞ እንደሚያስነሳ እያሳዩት ነው። ለዳኒ ማለት ነው። እሷ ሃይሚዬ የብሩኬ እንደሆነች እየታወቀ ሌላ ታህብ ውስጥ ገብቶ ነገሮችን እንትን ለማለት ያላወቅ ነው ነገር ደግሞ ምንድን ነው፣ ጓደኛ ካለው ጓደኛው መታ ሌላ ሌላ ነገር እንደሚያደርግ እያሳወቁት ነው። ትምህርቱ ይሄ ነው እንደ እኔ እንደገባኝ ከሆነ ማለት ነው እና የእሱ ጓደኞችም አንዳንዴ ምንድነው የኔ ጓደኞች ናቸው። በነገራችን ላይ በግልጽ የሚያወራ ሰው አይወደድም። በቃ ይሄ አሁን ትምህርት ነው። በግልጽ ያወራን ሰው ለመምታት ነው የተነሱት፣ ለመውቀስ ነው የተነሱት። በግልጽ የሚያወራን ሰው እንደማይወደድ የትኛውን ቦታ ላይ እንደማይወደድ ነው እያሳዩ ያሉት። የኔ ጓደኛ ነው እና እሳት ውስጥ ግቢ አላላትም ግን የእሱም ጓደኛ ሆኖ ጥሩ ሰው እንዳለ እያስተማሩ ነው። ሶስተኛ ሰው መግባት እንደሌለበት ነው እያስተማሩን ነው ያሉት። የማይገባን ቦታ ደግሞ መቆም እንደሌለብንና አስተውለን እንድንራመድ ነው እንግዲህ። ትምህርቱን ነው የተረዳሁት። ይብቃኝ እዚህ ጋር፣ አመሰግናለሁ። ሌላ የሚጠይቁት ልጆች ካላችሁ ይላችሁ። አሁን ሃይሚ የተናገረችው በጣም ይስተረዳል ነው ብዬ ነው የማስበው። እኔ የምጨምሮ ነገር የለም። አይሚን እንደምታወራ ስለማቅ እኔ የተማርኩት ስለተማረችበት ነው። አንዳንድ ሰው ደግሞ ለማቀሳሰር ልክ ያ ሰው ይሄ ምንድን ነው ናቴ ነው ስሞ የሰው ህይወት ላይ ጓደኛዬን አግሳለሁ ብሎ ከጓደኛ ያን መሀል ገብቶ ማበዝበጥ ዛሬ ራሱ እያቀሳሰረ ነው ያንን ጓደኛው የሌላ ሰውን እየተመኛ ከጓደኛው ጋር ወደ ገደል እንደሚገባ፣ እኔ ጓደኛዬን እንረዳለሁ ብሎ አንዳንድ ሰው ጓደኛውን እንዲያበላሽ ነው የሚያደርገው እዛ ቦታ ላይ ማለት ነው። አሁን የእሱ ፍቅረኛው ትክክል ሆና መታለች። እሱ ደግሞ እዛ ቦታ ላይ የሚደግፈውን እንትና ነው ዳኒ ነው፣ ዳኒ ትክክል ነው ብሎ ነው የሚደግፈው። ስለዚህ ያንን ተማሮበት። ብሩኬም ደግሞ እዚህ ጋር የምጨምረው ነገር ሁለት አይነት ጓደኛ እንደምን ይዝ እያሳዩ ነው፣ ሁለት አይነት ጓደኛ እንዳለ፣ አንደኛው ጥሩ ነው፣ አንደኛው መጥፎ የሆነ ጓደኛ እንዳለ እያስተማሩበት በጎን ማለት ነው። እና በሁለቱም ጎን ለጎን አስደርጎ የምትማርበት ከግራ ጎናችሁ ማን ጥሩ ነው፣ ማን ለአንተ ጥሩ ነገር ያስባል፣ ከሰዎች ጋራ የሚያገናኝሽ ከሰዎች ጋር የሚያገናኝሽ ነገር የሚያደርገውና የሚያውቀው እዛ ቦታ ላይ አሁን እንደ ሽንግልና ብትጂ እንደ ሽንግልና ቁጭ ብሎ የሚቀበሉና እንደ እንደሌላ ደግሞ ነገራቶችን የሚመጣበት ሁለት ጓደኛሞች ማለት ነው። እንደዛ ነው። እና እንደ እሱን እሱን ተረዱ። እኮ መጥፎ ቃላቶቹን አትረዱባቸው። ማንም ሰው እዛ ቦታ ላይ አሁን ትምህርት ነው እንጂ ወይም እነሱ ተጣልቶ ወይም እነሱ ተለያይቶ ወይም ደግሞ እሷ እዛ ቦታ ላይ አንዳንድ ጊዜ ይውላችሁ፣ እኛ ስልክ እንደተደወለልን አከሌ ነ እንፈልግሻለን። ከፍቅረኛ ጋር ብዙ ሰዎች መሀል ክፍተት ይፈልጋሉ። ለምሳሌ ለተማለሽ ክፍተት ክፍተት እንደዚህ እየተስፋፋ ሲመጣ ምን ያደርጋል? ያኛው ደግሞ ጥሩ ሰው መስሎ ለዛችኛው ነገር ይጠቀሙበታል። ብዙ ነገራቶችን ያበላሻል፣ የሰው ፕሮግራም ያ ፍቅረኛ እያለው ፕሮግራም ራሱ ማዘጋጀት። ይኸውልህ ሴት ልጅ ብሏል እኮ ምታም ብላል ሴት ልጅ የምትፈልገውን ብሏል። ሴት ልጅ የምትፈልገው እንደዚህ ወይም ደግሞ የምትፈልገው እንደዚህ፣ ስለ ፍቅር አገላለጽ ብዙ ነገራቶችን ትፈልጋለች። አሁን ዳንም የመጣ መቶኬን ማክበር አስመስሎ ነው የእሷን ፕሮግራም አድርጎ የሃይሚን ፍቅረኛ ለማድረግ የፈለገው እንደዛ ነበር። እንደዚህ አይነቶች ሰዎች ብዙ ሰዎች አሉ፣ ዙራችን ያለው ሰዎች ማለት ነው። የሚያደርጉት ነገራቶች አንቺን መስሎ አንቺን የሚረዳ መስሎሽ ወይም ደግሞ እሱን የሚረዳ መስሎ እኛን የሚጠቅም ነገር እዛ ቦታ ላይ በደንብ ተማሩ። በደንብ ሆዚ ራሱ እየጠጣች ምን እያደረገች ያን ቦታ ላይ ብዙ ነገራቶችን ምንመርበት ሰዓት ነው እንጂ ወደ መጥፎ። አሁን ብዙ ሰዎች ደግሞ አንዴ አንድ መልዕክት አለኝ እዚህ ቦታ ላይ እ ፎቶ ለዘቀዘቃችሁ ስለሰደባችሁ አሁንም ደጋግሜ ሃይሚም ተናግራለች ፎቶ ስለዘቃቀቃችሁት ስለሰደባችሁት ሰው አንድ ሊሆን አይችልም። ይህንንም ነው ወይም ሃይሚን አይሚን እናንተ አይሚን ስለሰደባችሁት እ ብሩኪን ስለሰደባችሁት ደስ የማይላችሁ ሁልጊዜ የምንናገረው ይሄ ነገር ነው። እኛም ምን ፈልጉ እነሱ ከኛ ምን ፈልጉ? የእኛን የኛን አንድነትና የኛን እናንተ እዚህ ጋር እሺ አንዱን ማበታተም እኮ ነው የበታተናቸው ነው እንጂ አንድ ላይ መሆን ከፈለግ ነው የነሱን ቤተሰብ አክብረን እነሱንም አክበረኑ። ሁሉንም ነገር ሃይሚም ያጠፋችበት መንገድ ይሄ ጥፋት ነው። ያንን ቪዲዮ በትምህርት ወስደኑ፣ ወዴት መከተል ምክር መስጣት ነው። በተረጋጋ እስከ ጥግ መሄድ አለብን። እስከ ጥግ እነሱን ከወደድ ነው እስከ ጥግ ነው እውነትም ምን ሆኖ ውሸቱም እንደሆነ መጨረሻ ሳናየው ለስግብም ለውሳኔም ባንሮጦ ጥሩ ነው። እንደኔ ማለት ነው። መረጋጋት ያስፈልጋል። ከኦዲየንስም ብዙ ነገር ተምሬያለሁ። ከነሱም ብዙ ነገር ተምሬያለሁ። እንደኔ ለኔ ማለት ነው። ለምን መሳደብም አችልም እ ፎቶ መዘግዘቅም አችልም። ራሴ ስለሄድኩት እነሱ ቤት ራሴ ሄጃለሁ እነሱ ቤት ማለት ነው። ለምን ካልተመቸኝ ያንን ቪዲዮ ጥዬም መሄድበት ቪዲዮ eh, የምሰጠበት